ልጅ ከጠፋች ስምንት ዓመቷ። እናቴ ከጠፋች ሀያ ዓመቷ። ዛሬ ፈጅር ላይ ፈጅር ላይ ሰአ ሲታ ተደውሎ እባክሽ እናቴ ከጠፋች ሀያ ዓመቷ ፈልግልኝ ከኢትዮጵያ። ሀያ ዓመቷ፣ ሀያ ዓመት፣ የት ነው የምትጠፋው? የት ገብታ ነው? እንዴት መታ ነው? በምን ምክንያት ሴትዮ ላትገኝ ቻለች? ሀያ ዓመት ሙሉ ብዙ ነገሮች አሉ። ይሄን ምክንያት ተከታተሉ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኖራቸው አቅም። ሰላም አሌይኩም ራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? ልኞይ እንደዚህ የአማረ ሺቲ የምትፈልጉ እህቶች ካላችሁ በትዕዛዝ እናሰፋለን። እኔ አሰፍቸው ነው ከሱቅ ገዝቸው አይደለም። ሱቅ ላይ ብትሄዱ ይሄንን አታገኙትም ማለት ነው። ማዘዝ ትችላላችሁ። እንደገና ደግሞ የእናቶች ጠረሃ፣ የቡና ቀሚሶች ከሀገር እንደገና፣ የዱባይ አባያዎች፣ ሽቴዎች፣ የተለያዩ ዘይቶች ለፊት የሚሆኑ ለጸጉር የሚሆኑ አለ። ማዘዝ ትችላላችሁ ማለት ነው። ቁጥሬ 0532 45923 ነው። ብዙ ጊዜ ቁጥርሽን አታስተዋውቂም ቁጥርሽን አታስተዋውቂም ትሉኛላችሁ። እኔ ሸም ስለሚዘኝ ነው። ከዩቱብ ቲክቶክ ትንሽ ቀለል ይለኛል፣ ለምን እንደሆነ አላቅም። ለዛ ነው። ዛሬ ግን የመጣሁት ለሆነ ጉዳይ ነው። በደንብ አርጋችሁ አዳምጡት። በተለይ ደግሞ አገር ቤተሰብ ካላችሁ፣ ወንድምህቶች ስደት ያሰቡ ካሉ እነሱ ከመውጣታቸው በፊት ምን ማድረግ እንዳለባቸው ነው ማለት ነው። ማንኛውም ኢትዮጵያዊ ኢትዮጵያዊነቱን ማረጋገጫ ወረቀት ሊኖረው ይችላል፣ ደግሞ ግዴታ ነው። ይሄ እንደ ሀገርም እንደ ማንኛውም ሰውም የወየ ቀበሌ መታወቂያ ወየ ፓስፖርት ወረቀት ሊኖረው ግድ ይላል። በብዛት በብዛት ስደት የሚሰደዱ በተለይ በባህር በህገወጥ መንገድ የሚመጡ ሰዎች የቀበሌ መታወቂያ ወይም የፓስፖርት ኮፒ አገራቸው ሰነድ የላቸው አገራቸው ላይ ሰነድ የሌላቸው ሰዎች ውጭ ሀገርን ሁነው ሰነድ ማውጣት አይችሉም። ስለ ፓስፖርት ለሚቀጥለው ቪዲዮ ይመጣለሁ። አሁን በፓስፖርት በኩል ሰነድ የሌላቸው ሰዎች ምን አይነት ችግር እንደሚቸገሩ እናያለን፣ ወደፊት ማለት ነው። አሁን ግን ከመሰደዳችን በፊት ከሀገር ከመውጣታችን በፊት ምን አይነት ነገር ምን አይነት ወረቀት ይዘን መውጣት አለብን? ፓስፖርት የሚሆን የቀበሌ መታወቂያ የሚሆን እናስወጣና በስነ ስርአት ቤተሰብ ጋር እናስቀምጣለን። ኮፒውን ይዘነው እንወጣለን። ከባህር አለፍን፣ አላህ አተረፈን፣ እስ ኮፒያችን ጋር ገብተናል ማለት ነው። አልተረፍንም ግን፣ አገር የቀበሌ መታወቂያ አለ፣ ኮፒውም ደግሞ ከዛ ሰውዬ ጋር ሄዳል። ከዛ ከነፍስ አይበልጥም። ግን ጭራሽ ቀበሌ ውስጥ የሚሆን ወይም ሚግሬሽን ፓስፖርት ሳተዋጡ መታችሁ ከማንኛውም አገር እደረሳችሁበት ላይ ፓስፖርት ብትጠይቁ ምንነታችሁን የሚያረጋግጥ ሰነድ ከሀገር ካልተመዘገበ መለፍ ካልከፈታችሁለት በፍጹም በፍጹም፣ አረብ ሀገር ሆናችሁ ወይም በተለይ አሁን ሳውዲ አረቢያ ሆናችሁ አዲስ ሰነድን ከፍታለን ብላችሁ እንዳታስቡ። ስለዚህ ይህንን ቪዲዮ የአራት ደቂቃ ድምጽ ነው። በደንብ አድርጋችሁ አከታትሉት ይጠቅማል። ለሁሉም ኢትዮጵያውያን እና ኢትዮጵያውያን ድረስ ሼር ሼር እንድታደርጉ ልበትና ጠይቃለሁ። ይሄን መልእክቴ አንድ ኢትዮጵያዊ ከአካባቢው ወጥቶ ከሰፈሩ ሩቆ የተለያዩ አካባቢዎች ላይ ለስራም ይሁን ለጎብኝት ይሁን ለማንኛውም ነገር ሲወጣ የግድ መታወቂያ ሊኖረው ይገባል። መታወቂያ ፓስፖርት ለእኛ ለኢትዮጵያውያን ልብሳ ሳይሆን ለማንኛውም ዓለም ለማንኛውም ዜጋ ማንነትን የሚገልጽ በሄደበት ሁሉ ለሚደርስበት ነገር ሁሉ ራሱን ሊገልጽለት የሚችል ነገር ይዞ መንቀሳቀስ ግድ ይለዋል። ስለዚህ ወንድሞች እህቶቼ፣ ማንኛውም ሰው ከአካባቢ ሲወጣ መታወቂያ ይዞ መንቀሳቀስ፣ ማንነቱን የሚገልጽ ነገር ይዞ መንቀሳቀስ ግዴታ መሆኑን ሁላችንም ልንገነዘበው ይገባል። በተለይ በተለይ አረብም ሀገር ይሁን አውሮፓና አሜሪካ ለመሄድ ከሀገራችን ምንም አይነት ፓስፖርት ሳይኖረን ምንም አይነት መታወቂያ ሳይኖረን መውጣት የምናስብ ኢትዮጵያውያንም ይሁን ትውልድ ኢትዮጵያውያን እውነቴን ነው የምነግራችሁ። ማንነታችን እንዳይታወቅ በሄድንበት ወጥተን እንድንቀር ማንም ሰው ሳያውቅን፣ ቤተሰብም ወዳይ ዘመድም ሳያውቅ ችግር ቢደርስብን ማንም እንዳይደርስልን፣ ማንም የደረሰብንን መከራ እንዲያውቅብን የመፈለግና በራሳችን ላይ የመወሰን ወንድሞች ቶች በተለይ በአረብ አገር ላይ የምትመጡ ምንም አያስፈልገንም። መታወቂያ ምን ያደርግልኛል፣ ፓስፖርት ምን ያደርግልኛል ብላችሁ ጥላችሁ፣ ወንድሞቹ ቶች የሚያጋጥማችሁን ነገር እስከማታውቁ ድረስ መረጃ የሚሆናችሁን እራሳችሁን የሚገልጽ ነገር ከእጃችሁ ላይ እንዳትነጥሉ። ይሄ የሚሆነው አንደኛ መንገድ ላይ ብትሞት አንተነትህን ስለማታወቅ የሞትክበት ሀገር አንተነትን የሚገልጽ ነገር እስከሌለ ድረስ ለሀገርህ መንግስት እንኳን እንኳን ለቤተሰብ አይደለም ለሀገር መንግስት እንኳን ሳያሳውቅ ሊቀብር ይችላል። ስለዚህ እናትህ፣ አባትህ ልጆች ወዳይ ያንተን መምጣት ያንተን ድምጽ ሲናፍቁ ሲጠባበቁ እድሜ ልካቸውን ይኖራሉ። ቤተሰቦችን ከስቆቃ ለማውጣት ራስም ሲጅግር ሲደርስብህ የደረሰብህን ነገር እንዲታወቅ የግዴታ መታወቂያ መያዝ መቻል አለብን። ያንን ካልያዝን ግን ማንነታችን ሳይታወቅ ቤተሰባችንን ስቆ ቃል አይጥለን እናልፋለን ማለት ነው። ስለዚህ ወንድሞቼ እህቶች፣ እኔ የገጠመኝን ብዙ ገጠመኞች አሉ። በሰዎች ላይ የደረሱ ብዙ ነገሮች ናይቻሉ። ስለዚህ አንድ ሰው ሲንቀሳቀስ ማንነቱን የሚገልጽ ነገር ይዞ መንቀሳቀስ ግዴታ ነው። ያን ይዞ ተንቀሳቀሰ ማለት በደረሰበት ሀገር ላይ ኢትዮጵያዊ መሆኑን የሚያረጋግጥለት ካለ ፓስፖርት የማውጣት እድል ፓስፖርት ማውጣት እንኳ ቢችል ባይችል ሀገሩ የመመለስ ፕሮግራም ሰርትሎት አገሩ መመለስ እንኳ ቢፈልግ ያቺ ኢትዮጵያዊነትን የምትገልጽለት መታወቂያ አገር ለመግባት ታበቀዋለች። እዛ ላይ ባሉ አንዳንድ እድሎች እንኳ ቢመጡ እድሎችን ለማግኘት ታስችለዋለች። ስለዚህ ለመታወቂያና ለፓስፖርት ያለን እጅግ በጣም የወረድና ደካማ አመለካከታችን ቀይረን ከሀገራችን ስንወጣ ፓስፖርት መያዝ እንዳለብን፣ ያንን ማንችል አቅሙ ከሌለን ገንዘቡ ከሌለን፣ በተቻለ መጠን ግን ቢያንስ ቢያንስ መታወቂያ ይዘን መውጣት መታወቂያ እጃችን ላይ ሊኖረን እንደሚገባ ሁላችንም ልናውቅ ይገባል ችን መልክቴም ለሁሉም ኢትዮጵያውያን ሼር አድርጉ። ብዙ ወንድሞቻችን ብዙ ወቶቻችን በባህር እየመጡ በመንገድ ላይ እየሞቱ ማንነታቸው ሳይታወቅ ቀባሪ አጥተው በየፍሪዝ ውስጥ በየተላጃ ውስጥ እየበሰበሱ እንዲሁም ደግሞ ማንነታቸው እስካልታወቀ ድረስ ይቀበሩ እየተባለ እየተቀበሩ ቤተሰብም እድሜ ልኩን እየጠበቀና እያለቀሰ ይኖራል። አሁን ይሄ ሪሳላ ልብ ያለው ልብ ይበል ነው። ልብ ያለው ልብ ይበል። አንድ ሰው በህይወት ካለ ጊዜውን ቢረዝምም በሆነ ወቅት ላይ አገሩ መግባት ሲፈልግ የቀበሌ መታወቂያ ከሌለው ፓስፖርት ከሌለው፣ አንደኛ እምባሲው ማረጋገጥ አይችልም ኢትዮጵያዊነቱን በሁለተኛ ደረጃ በባህር በምንመጣበት ሰዓት ብዙ በሺዎች በሺዎች ሬሳ አለ ብላችሁ ታምናላችሁ? በብዙ ሺ ሬሳ አለ። መንግስት የሚጠብቀው ሶስት ወር ብቻ ነው። ሶስት ወር ጠብቆ ምንነታቸውን ማወቅ ሳይችል ሲቀር መንግስት ራሱ ይቀብራል ማለት ነው። በቃ ስንት አመት ያስቀምጣል? ግን እኔ ባይኔ ያየሁት ባይኔ ያየሁት በየመን ሲመጡ መሳሪያ መጥቷቸው የቆሰሉ የደሙ የሞቱ ልጆች የዛ ሀገር መንግስት ራሱ ፎቶ አንስቶ ለኤምባሲው ያሳውቃል ይሄን ታውቃላችሁ ለኤምባሲው ያሳውቃል መልካቸውን ነው እንጂ የሚያገኘው ወረቀት የላቸውም ይሄ ማለት ያንን ሬሳ ፎቶ ሲያነሳ ኪሳቸውን ይፈትሻል ምንነታቸውን ለማወቅ ምንም አይነት ማስረጃ ስለሌለ ለኤምባሲው ያመጣና የእናንተ ሀገር ሰዎች ናቸው በባህር የሚመጡ ከሆኑ ብሎ ፊታቸው የማያስታውቅ የሚያስታውቅ አምጥቶ ለእምባሲው ይሰጣል። እምባሲው ደግሞ የተጻፈ ነገር ፊት ላይ የለም፣ ምንም ነገር የለም። ምን ይባላሉ ብዱን ሀውያ። ያኔ የቀበሌ መታወቂያም የለም፣ ፓስፖርትም የለም። አንተ ማነት ተብሎም አይጠየቅም፣ አንቺ ማነች ተብሎ አትጠየቅም። ምን ይደረጋል? ያ መንግስት በራሱ ኃላፊነት ይቀብራል። ማ የዚ ሀገር መንግስት ማለት ነው። ከዛ ሀገር ቤተሰብ ሰባት አመቷ ልጅ ከጠፋች ስምንት አመቷ ልጅ ከጠፋች ልጅ ከጠፋ አመት ሆነው ስድስት ወር ሆነው አላጋጠማችሁም አፈላልጉን አፈላልጉን አላጋጠማችሁም እንደዚህ እየሆኑ ነው እህት ወንድሞቻችን ጠፍተው የሚቀሩት እንዴት ነው የሰው ልጅ አስራ አምስት አመት ሀያ አመት አስር አመት ዘጠኝ አመት የሚጠፋው በህይወቱ እኳ ያሉት ይሄው እየወጡ ነው። የዛ እቻ ያቺ እንኳን 15 ዓመት ሙሉ ሆስፒታል የተቀመጠች ሴትዮ ስላልሞተች ወጥታለች ወጣለች። ገብታችኋል። ስለዚህ የቀበሌ መታወቂያና ፓስፖርት ሳታወጡ ከሀገራችሁ እንዳትወጡ። ሌሎቻችሁ ፓስፖርት ለማውጣት እንዴት እናድርግ፣ ፓስፖርት አልመጣልና አለ ብላችሁ ስትሉ የነበረው ለሚቀጥለው ቪዲዮዬ ስለ ፓስፖርት በደንብ አርጌ እሰራላችኋለሁ። ተከታተሉኝ። ይህን ቪዲዮ ሸር እንድታደርጉልኝ እፈልጋለሁ። ጀዛኩም ላሁ ኸይራን